ቁስል እጅግ አስቸጋሪ ችግር ነው እና ይህ የረጅም ጊዜ ችግር ነው። አዎ ለቁስል መፍትሄ አለ። ስለዚህ መጀመሪያ ይህ ቁስል ለምን እንደተፈጠረ መለየት አለብን። ቁስሉ ለምን እንደተፈጠረ ምክንያቱ ምንድን ነው እና ለምን እንደማይፈወስ እና በፍሱም እንደማይፈወስ ወደያ ደረጃ ሄዶ ነው፣ ይህን የረጅም ጊዜ ደረጃ ይላሉ። ስለዚህ የዚህን ረዘም ምክንያት መለየት እና የምክንያቱን መነሳት መፍትሄ እና የረጅም ጊዜ የቁስል እንክብካቤ መሳሪያዎችን በመጠቀም ቁስሉን ማፈወስ አለብን። ስለዚህ ቁስሉን ማፈወስ በአካባቢው ላይ ብቻ መጠንቀቅ አይደለም፣ በሙሉ አካል ላይ መጠንቀቅ ነው። እኛ ከራስ እስከ ግርጫማ ድረስ። ስለዚህ ታካሚውን ከውስጥ ወደ ውጭ ጤናማ አድርገን አስቀምጥ። ስለዚህ የቁስል ታካሚዎች የጉበት ችግር፣ የኩላሊት ችግር፣ የማይቆጠር የስኳር በሽታ፣ የልብ ችግር፣ የኢሚኒቲ ችግር፣ የራስ የሚያጠቃ በሽታ ይኖራቸዋል። ስለዚህ እነዚህ ሁሉ የቁስል ምክንያቶች ናቸው። ስለዚህ መጀመሪያ ይህን ቁስል የሚያስከትለው ዋነኛ ምክንያት ማስታወቅ እና ያ ምክንያት ላይ መነሳት እና መፍትሄ ማድረግ አለብን። ስለዚህ ቁስሉን ማፈወስ ሲጀምሩን ወደ እኛ ሲመጡ በማንኛውም ደረጃ እንኳን ቢሆኑ በአጠቃላይ ቢያንስ ከአራት ሳምንታት እስከ አስራ ሁለት ሳምንታት ይወስዳል። በተለመደ የልብስ አይነት ብቻ ወይም የተፈለገ በሆነ ጊዜ በቀዶ ጥገና መንገዶች እንዲሁም የተሻለ የልብስ እንክብካቤ ምርቶችን በመጠቀም ቁስላቸውን ማፈወስ ይቻላል። ቁስሉን ማፈወስ ብቻ አይደለም፣ እንቅስቃሴ በጣም አስፈላጊ ነው። ታካሚውን ማከታተል አለብን። እንደዚህ ያሉ ቁስሎች እንደገና እንዳይከሰቱ ትክክለኛ የትምህርት ቡድን ማዘጋጅ እና ታካሚውን ማስተማር ይኖርበታል። እኛም ታማሚዎችን በመከታተል ለቁስሉ የምንችለውን እናደርጋለን። ስለዚህ እራሳችን እንደ ቁስል ፈዋሾች በደስታ እንጠራዋለን። አመሰግናለሁ።